በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት መምህር ቀለም ወርቅ የሀገረ ስብከቱ የትምህርት ክፍል መምሪያ ኃላፊና የዚህ የርዕሰ አድባራቱ የበላይ ጠባቂ ሱራን አበው አይንተ እግዚአብሔር ካህናት፣ ለተልኮ ምስጢር የምትፋጠኑ ዲያቆናት፣ አባቶችና እናቶች፣ እህቶችና ወንድሞች እንዲሁም ሕፃናት እንደምናመሻቸው እንደምናመሻቸው እንደምንቆያቸው አምላካችን፣ ፈጣሪያችን እግዚአብሔር ተናግረንና ዘርዝረን ስለማንጨርሰው ስጦታውና ውለታው ስሙ የተመሰገነ ይሁን። ባከኛ ለሁና በሥጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደኔ ነይ፣ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ ባከኛ ለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለወምና ፈጥነሽ ወደኔነይ ከትንሽ ቤቴ አጽናኝኝም አምላክ ድንግልም መቤቴ ባህሮ ትልቅ ነው ድንግልም መቤቴ ትንሽ ናት መርከቤ ድንግል መቤቴ ትንሽናት መርከቤ ድንግል መቤቴ የመንገዴ መሪ ድንግል መቤቴ አንቺ ነሽ ወደቤ ድንግል መቤቴ አንቺ ነሽ ወደቤ ድንግል መቤቴ ባከኛ ለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግልም እመቤቴ ባከኛ ለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ በመንገዴ ብዝን ድንግል እመቤቴ ዓለም ትስቃለች ድንግል እመቤቴ አለም ትስቅ አለች ድንግልም መቤቴ መመኪያና ረስቶ ድንግል መቤቴ ወዴት ነች እያለች ድንግል መቤቴ ወዴት ነች እያለች ድንግል መቤቴ ባአከኛ ለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል መቤቴ ባከኛ ለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደኔ ነይ ከትንሿ ቤቴ አጽፋኝኝም አምላክ ድንግል እመቤቴ። በቀቢጸ ተስፋ ድንግል እመቤቴ፣ እንዳልወድቅብሽ ድንግል እመቤቴ፣ እንዳልወድቅብሽ ድንግል እመቤቴ በቀንም በሌሊት ድንግል መቤቴ ተስፋ ያንቺ ነሽ ድንግል መቤቴ ተስፋ ያንቺ ነሽ ድንግል መቤቴ ባከኛ ለሆና በስጋ ፈተና በዚህ ዓለም ተሸደኒ ነይ ከትንሿ ቤቴ፣ አጽናኝኝ ማምላክ ድንግል መቤቴ ባከኛ ለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነ ሸደኒ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል መቤቴ የለም ያተረፍኮት ድንግል መቤቴ ወጥቼ ወረጄ ድንግል መቤቴ ወጥቼ ወረጄ ድንግል መቤቴ ትርፊያንቺ ብቻ ነሽ ድንግል መቤቴ ጽዮናማ ላጄ ድንግል መቤቴ ጽዮናማ ላጄ ድንግልም መቤቴ ባከኛ ለሆና በሥጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሸ ወደኔነኝ ከትንሿ ቤቴ አጽናኝኝም አምላክ ድንግልም መቤቴ ባአከኛ ለሁና በስጋ ፈተና እዚህ ዓለም ሐዘን ጫፍ ይለውምና ፈጥነሽ ወደኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግልም መቤቴ